ባዶ እግርም ይካሄዳል እኮ እውነቴን ነው። ጣጥራ ምን ብላ ቦርሷን ይዛ ልክ እሱ ወደ ቤት ሊገባ ሲል እሷ ቀጥታ ልትወጣ ምግብ ሳትበላ ውሃ ሳትጠጣ እግሯን ሳታሳርፍ ታሰርፍ ልጆች አሉት። ምን ፈልጎ ነው ከኔ የሚመጣ? ሰላም ሰላም! ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እና ውድ ቤተሰቦቼ እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ ማለት ነው። ብዙ ጊዜ በእናንተ አስተያየት መሰረት እንደምሰራ ያው ታውቃላችሁ። እና በአስተያየታችሁ መሰረት ዛሬ ከአክስቴ ጋር ቁም ነገር ቁም ነገር ወሬ እናንተን ቁም ነገር ሊያስጨበጣችሁ የሚችል ነገር እና ሊያዝናናችሁም የሚችል ነገር፣ ጥሩ ጊዜ ከእናንተ ጋር ለማሳለፍ ከአክስቴ ቤት ተገኝቻለሁ ማለት ነው። እንግዲህ ይህች አክስቴ ብዙ የምትመክራችሁ ነገር አለ። ብዙ የህይወት ልምዷን ተካፍለናለች አንደበቷ በጣም የሚጣፍጥ ብዙ ነገር በህይወቷ ያየች አክስቴ ነች ተዋውቋትና ወደ እሷ ልውሰዳችሁ አብረን ከእሷ ጋር ጥሩ ቆይታ ይኖረናል ማለት ነው እንደምን አላችሁ ልጆች ደህና ናችሁ ወይ ዛሬ እንግዲህ ከአፄ ጋር በአዲስ መልክ ተገናኝተናል አንዳንድ ነገሮች እነግራችኋለሁ ለምንድን ነው ሰዎች ዛሬ በትዳራቸው የሚል ነው ብዙ ስለሚያሳስበኝ የትዳር ጉዳይ ስለሚያሳስበኝ በተለይ ልጆች ከተፈጠሩ በኋላ የሚፈጠረው ችግር ያ ያስን የሚያሳስበኝ። እስቲ ለምንድን ነው ተጋብተው የሚፋቱት? ለምንድን ነው መጀመሪያ እንዴት አልቶ እንዴት ሆነው የተዋወቁት የሚለውን በአንድ በእውነተኛ ታሪክ ላይ የተመሰረተ ትንሽ አጫውታችኋለሁ፣ እና ትረዱኛላችሁ ብዬ አስባለሁ። ምን ሆነ መሰላችሁ? አንድ ወቅቱ በጣም ጊዜው ሄዷል ለእኔ ነው ዛሬ የዕለት የሚመስለኝ እንጂ አሁን ለእናንተ በነግራችሁ በሰማኒያዎች ውስጥ የሆነ ነገር ነው። እኔ ያለሁበት ቦታ ሁለት ወጣቶች ጠፍተው ይመጣሉ። አስራ ሁለተኛ ክፍል ተጨርሰው ስራ ፍለጋ ከቤተሰቦቻቸው ሰዎቻቸው ጠፍተው ይመጡና እዛኛው ያለንበት ቦታ ያርፋሉ። ያምራሉ፣ ልጆቹ በጣም ነው የሚያምሩት። የሀረር ልጆች ናቸው። ስማቸውን አልገልጽም አንዷ በሕይወት የለችም ሌላኛዋ በሕይወት ልትኖር ስለምትችል ትታዘበኛለች። ስማቸውን አልገልጽም እና እዛ አንዱ ወደዳት። ያንን ሰው ከጀርባው ምን እንዳለ አላጠናችም። ያች ልጅ ወደደችው፣ በጣም በፍቅር ተያዘች። መጨረሻ ላይ በቃ ይዟት መጣ። እኛ ያለንበት የውጭ ድርጅት ውስጥ ስለሆነ እንደዚህ በድንኳን ምናምን ነው የምንኖረው። እና ይዟት መጣ እዛ ተዋደዷ በቃ ወደደችው። ያ ሰው ምን አለው ከጀርባው? እጮኛለች መምህር ናት። ልጁ የድሬዳዋ ልጅ ነው። እቺ ልጅ አረገዘች። ልክ እሷ ስትመጣ እሷን ያስወጣታል ከቤት ጭራሽ፣ ከእሱ እንዲቆርጥላት ሁሉ ሌላ ሴት አምጥቶ እሷ ፍራሽ ላይ ትተኛ ነበር። ጠዋት ለ ለምን አትተይውም ይሄ ሰው ትዳር ካለው ካወቅሽ፣ ለምን አይቆርጥልሽ እላታለሁ እኔ። እና መቁረጥ አልቻለች። አንፈርድባትም። ፍቅር ነው። እኔም አሳልፍዋለሁ። እንዴት ብዬ ልቀረድባት? መጨረሻ ላይ ያ ልጅ እንደምንም ተወለደ። ያንን ችግር ሁሉ ተጋፈጠች። ስለምትወደው የሚያደርገው እሺ ነው ምትለው። በለዋ ላይ ሴት ይዞባት ሲመጣ፣ እዛ ፍራሽ ላይ የተኛች ያ ልጅ ምትመጣ ተወለደ። የሚያምር ልጅ ወለደች። ልጁ አላደገላትም። ከዛ መጨረሻ ላይ ያች ሰው ሰማች። እናመጣች መጣች። አሁን ምርጫው የምትሆነው ያቺ ነው አላት። የመጀመሪያ ገርል ፍሬንዱ ማለት ነው ያፈቅራት እና አሁን ምን ማድረግ ጀመርኩኝ፣ በቃ አሁን ወደ ቤተሰብም እንዳትመለስ ችግር ነው። አንድ ቤት እንከራይና እንደዚህ ሻይ፣ ያኔ ሻይ ነው የሚባለው ሻይ ቡና የለም ዛሬ። ሻይ ቤት ክፈች ያልኳት እንደዚህ ይሻለኛል አለች። አዎ ከየሰፈሩ ምናምን ብር አዋጣን። ሰው ደግ ነው በጣም። ለቤቱ ክራይ፣ ትንሽ የቤት ክራይ፣ ለቤት ክራይ የሚሆን አንዳንድ ነገር ምት በቃ የሚያስፈልጋት ነገር አደራረገን ሄድኩኝ። ያን ቤት ጠራረግኩ፣ ምናልኩ፣ አስተካከልኩ። አይዞሽ፣ እኔም ከጎንሻለሁ ምናምን አልኩኝና ወዲያውኑ ሳትቆይ ከሱ ጋር እያለች የሚያፈቅራት ደግሞ ሌላ ሰው ነበር። እውነተኛ ፍቅረኛዋ ማን እንደነበረ ልንገራች? ያኛው ነበር ትክክለኛ ወዳጇ እያነበር ወደ አልተፈቀደላት ነበር። እሷ የሄደችው ያንን ስራ አስትቶ አገባት። ሁለት ልጆች ወለደችለት። ወስዷት ከዛኛው ሀገር ወደ ሌላ ሀገር እኛ ከነበርንበት ወደ ሌላ ሀገር ወሰዳት። ሱቅ ከፈተላት። ሁለት ወለደችለት። ያው እንግዲህ እግዚአብሔር ሁኔታ ሆነና እሷ አሁን በህይወት የለችም። እና ሁልጊዜ ማዝነው ለምንድን ነው ከጀርባ አትጠናኑት ምንድን ነው? ለምን ትቶ መጣ? እኔ አሁን አንድ ሰው ሰው ወጣ ቢጠይቀኝ ሌላ ሴት እንዳለው እጠረጥራለሁ። ለምንድነው እንደሆነ የማትጠረጥሩት እናንተ ለምንድን ነው? እውነቴ ነው። ዛሬ መጎዳቱስ፣ ጊዜ ግዜ ማለፉስ፣ በዛ መካከል ደግሞ የሚመጣው ልጅስ? እናንተም ተቸግራችሁ ያሚፈጠር ልጅም ተቸግሮ በጣም ከባድ ነው። ሌላም ሰው ህይወት ደግሞ እንቅፋት ሆናችሁ ማለት ነው። አዜ ደግሞ በዚህ መካከል አንዳንድ ሀሳብ አውጪ እንግዲህ እትዬ አሁን እንደዚህ አይነት ነገሮች በጣም ከባድ ነው። አሁን በእድሜ በዛ እድሜ ስንሆን ውሳኔ ላይ እንቸገራለን። ካፈቀረን ቀጥታ ነው የምናየውም የምናስበውም። በተዘዋዋሪ መንገድ አንረዳም፣ የሚመክረንንም ሰው አንረዳም። ያሁን ብዙ ጊዜ አጋጥሞሽ ከሆነ ሰው ሲመክረን አንሰማም። በዛ እድሜ የምታያቸውም ወጣቶች እንደምታዩ ሲመከሩ ማይሰሙም ከኔም ጀምሮ ማለት ነው። ግን ሲደርስብን ነው የምናየው። ግን ደግሞ ሲደርስብን ሳይሆን ከሰዎች እንደዚህ መማር ስንችል ጥሩ ነው። አሁን አሁን ላይ የተረዳሁት ነገር ቢኖር ሰው ከሰው መማር አለበት፣ ግዴታ እስኪደርስበት እኔ የዚችን ልጅ ዕጣ ፈንታ ሳይደርስብኝ በፊት ተምሬ ከዚህ ነገር መቆጠብ ማጥናት፣ የአንድን ሰው አንቺ እንዳልሽው አሁን ከዚህ ታሪክ ምን ተማርኩኝ፣ ጀርባውን ማጥናት እንዳለብኝ የሚሆነኝን እና የማይሆነኝን ሰው ለይቼ ማወቅ እንዳለብኝ ከእግዚአብሔር በታች እኔ ድርሻው እንዳለኝ የመመርመር የማወቅ ለይቶ ማለት ነው አለብኝ። ምክንያቱም አንቺ እንዳልሽው ወደዚች ምድር ለምናመጣውም ሰው መከራ ነው የምንሆኑ። የእኛ ህይወት ብቻ ተበላሽቶ አይቀርም። የኛ ህይወት ብቻ ቢሆን ጥሩ ነበር፣ ግን አይሆንም። በዙሪያችን ብዙ ሰዎች ነው የምንጎደው። ቤተሰቦቻችን አሉ። ብዙ ተስፋ ብዙ ኃላፊነት ጥለውብን ቅስማችን ሲሰበር እንደማየት ከባድ ነገር የለም። ስለዚህ ከአንቺ ብዙ ምን መሰለሽ፣ አሁን ስታየው እንኳንስ በእናንተ በወጣቶች አይደለም፣ እኔ ወጣ ብል ሴትነቴን ነው እንጂ የሚያየው ምን እንዳለኝ ከጀርባዬ ምን ልሆን ምናምን አያጠናም። እውነት ነው። እኔ ግን እረዳለሁ። አሁን ይሄ ሰው እኔን የሚያናግረኝ ወይ ሚስት አለው፣ ልጆች አሉት፣ ምን ፈልጎ ነው ከኔ የሚመጣው እዛ ምን አቶ ነው አገናዝባለሁ እንዴ? ለምንድን ነው የሰው ማንነት ሳይታወቅ እንደዚህ የሚደረገው? ሲጀመር ፊት አትሰጭም። ከመጣሁት መንገድ ማለት ነው ከማየው ካሳልፍኩት ከራሴ የሚሆን ታሪክ ብዙ ነገሮችን አሳልፍ ያለሁ ወደ ወደፊት የምናገረውም ይሆናል የሚያስተምር ከሆነ ማለት ነው። እና የዛች ልጅ ታሪክ እስከ ሞት እስከ መጨረሻ አረሰው የነበር ነው፣ የተንገላታ ነው። እንዴት ታለቅስ እንደነበረ እንዴት ትሆን እንደነበረ መናገር፣ ከአንድ በቷ መጥፎ ቃል አይወጣትም። በቃ ሁሉ ነገር እንደዛ ብስል ብላ፣ መጨረሻም ደግሞ የራሷን ሰው አግኝታ ኑሮን ስትጀምረው ገና በልጅነቷ ተቀጨች። እና ያቺ ልጅ ታሳዝነኛለች። ትዳር እንደዚህ ሆኖ ተፈታ። ለምን ተፈታ? ይሁንሽ ጥሩ ነው ግቢበት። መቼም አንዳንዴ እህል ውሃ ፈቅዶ ነው እንላለን። እህል ውሃ ፈቅዶ ከገባ ከገባሽበት ዳር ነው ብለሽ ከያሽው ቤት ሽንካያሽ ከመሰረች በግራና በቀኝ ያሉትን ሰዎች እኩል ማየት ነው። አንችም የባልሽን ቤተሰቦች እሱም ያንቺን ቤተሰቦች እኩል እኩል ካያችሁና ከወደዳችሁ እንደውም የባል ቤተሰብ ለእናንተ ለናንተ ነው ጥሩ ቤተሰብ ሰብ አንቺ እነዛን እናትና አባቱን ከተንከባከብሽ እህት ወንድሞቹን ካከበርሽለት እሱ እንኳን ቢበድልሽ ወዳንቺ ነው ሳይድ የሚያረጉት ለእሱ አያግዙ። ይህን ማሰብ እና ማገናዘም፣ ይህን ትዳርን ያቆመዋል ብዬ የማስበው አንዱ ይሄ ነው። ይሄ የቤተሰብ የእሱ ቤተሰቦች እዛ ቤተሰቦች እንደዚህ ቤተሰብ የእሱ ቤተሰብማ የባልዘመድ እኔ የባልዘመድ ላይ የሚቼው ናቸው። እውነት የእሱ ቤተሰቦች ለእኔ ከቤተሰብ ከምንም በላይ ናቸው። ድረስ እኔ ብዙ ነገር የሚያደርጉልኝ፣ በገንዘብ የሚያግዙ፣ በሀሳብ የሚያግዙ እሱ ናቸው እና ይሄ ለምን አይሆንም ነው? እኔ ለምን እኔ በመጣሁበት አይመጣም ሰው ላይ እኔ ያየሁትን ለምን ያየሁት አይደለም እንዴ ነው እና እንደዛ ነው። የዛሬ ልጆች ለምንድን ነው የምትቸኩሉት? አጥም አግብታችሁ ወልዳችሁ ከመሰቃየት ከማልቀስ ብዙ አያለ አሁን ይሄ ማህበራዊ ሚዲያ ላይ ወልጄ ትቶኝ ሄዶ እንደዚህ ሁኜ ወልጄ እንደዚህ እየሸጥኩ እንደዚህ ለምን ያይመጣል ለምን እዛ ደረጃ ይደረሳል? አይደለ እንዴት ነው? እና ይሄ ነው ላችኋለሁ። እንግዲህ ትምህርት ከሆናችሁ እንዴ በደንብ እና ለጣ ተጨመረበት። እሺ እኛ የምንወድሻለን፣ እናከብርሻለን፣ እናመሰግንሻለን። ግን አንድ ጥያቄ አለኝ። ሁለት ሶስቱም ሊወድ ሊቀጥል ይችላል ፈቃደኛ ከሆነ ግን ለቤተሰቦቼ እንድትነግራቸው የምፈልገው ለኔ በጣም ብዙ ትምህርት የተማርኩበት በሕይወቴ ማለት ነው በጣም ብዙ ምናልባት ብዙ ተብላችሁ ሊሆን ይችላል የብዙ ሰው ቪዲዮ በህይወቴ የተማርኩት በህይወቴ እንደዚህ ሆንኩት ተብላችሁ ሊሆን ይችላል። ግን የእውነት የእውነት ሰምቻት አውርታኝ ሰምቻት የተጠቀምኩበትን እና በህይወቴ በጣም ትልቅ ምክር ነው ብዬ ያሰብኩትን አክስቴ የመከረችኝ አንድ ምክር ለእናንተ እንድትነግራችሁ እፈልጋለሁ እና እሱን ነገር ብትነግራቸው ደስ ይመሰላችሁ። እኔ በትዳሬ እንድቆምና እንድጸና ያደረገኝ በባለ ቤተሰቦች እንዲወደድ ያደረገኝ አንድ ነገር አለ የሆነ ወደ ስራ ቦታ ሲሄድ ገና ልጆኜ የወደቀ ነገር እያነሳሁ ነው እየገጣጠምኩ እያነበብኩ ንባብ ንባብ ልምድ የወሰድኩትና በትምህርት ቤትም በጣም አንባቢ ነኝ። ከምንድን ነው ከወደቀ የወደቀውን ወረቀት ፊደል ካለበት አንስቼ ገጣጥሜ ምናምን አነባለሁ። የሆነች እንደ መጽሔትም አልላትም ምናልባት መጠኗን እንደው አንባቢ ከሆናችሁ እንደ የሮማ ወዳደቅ የምትል መጽሔት አለች። አረለ ትንሽ ትንሽ ነገር ናት፣ ግን ግማሿ ተገንጥሎ ያችን አነሷት። ዝናብ መቷታል። አነሷት እና ሳነባት ትርጉም ነው። ርዕሱም ምኑንም አላወቅኩትም። አሁን ብዙ ቆይቷል። ሳነበው በጣም የሚዋደዱ ፍቅረኛሞች ናቸው። እሱ ለስራ እሷ ያለችበት ሀገር ነው ለስራ የሄደው። ከዛ ይዋደዳሉ ይዋደዱና ስራውን ጨርሶ መሄጃው ሰዓት ሲደርስ ያችን ልጅ ይዟት ይሄዳል፣ ወደ ቤተሰቡ። ወደ ቤተሰቡ ይዟት ሲሄድ እናቱ ቀጥታ ምግብም ሳትሰጣቸው ምንም እረፉም ሳትላቸው ሂድ ወደ እርሻ ቦታ፣ ሂጅ አንቺም እርሻ ቦታ ትላቸዋለች። ከዛ ተያይዘው ይሄዱና ምግብ አልቀመሰችም። እንግዲህ በበረራ ነው፣ ስንት ሰዓት እንደበረሩ፣ ረዥም በረራ ነው ያደረጉት። ከዛ እዛ ስትደርስ ምንድን የገጠማት የእርሻ ቦታ እሱን እሱን እያነሳች ያንን ስታደርግ፣ ርቧታል፣ ደክሟታል። የመጨረሻ ድክም ላት በቃ በመጣችበት አይሮፕላን መልሳት ቶሎ ወደ ቤት አትገባ ምናምን ትልናያች ሴትዮ ስትል፣ እሺ በቃ ሴትዮ የምትላትን አንድ እኔ በሆን እንግዲህ የራሴን ስለማቀው ማለት ነው። እንደዛ ታደርግና ያንን ልጅ ለስላፈቀረችው የከፈለችው መስዋዕትነት ማለት ነው። ቀጥ ብላ ወደ አይሮፕላን ቦታ ትሄዳለች፣ ተሳፍራ ትሄዳለች። እሱ ወደ ቤት ይመጣል። ወደ እናጣው ማለት ነው ልጅ ሚስትህ ይቺ ነች፣ ምግብ ሳትበላ ውሃ ሳትጠጣ እግሯን ሳታሳርፍ እና የእርሻ ቦታ ሂጅብያት ብያት ያንን ሁሉ ለአንተ ፍቅር ብላችላ ተመልሳ ደግሞ መታን ድጋሚ መሃን አልሰጠዋትም። እና ሚስትህ ለዘላለም ይችናት የኔን እናትነት የምትተካልን ሚስትህ ይችናት። በልተከተላት እና እናቱም ያችን ልጅ አመጣና በጥሩ በጥሩ ስነ ምግባር አግብተው ተጋብተው በስርዓት ኖሩ የሚል አብብ ያለው ምናልባት የሚያ- ያችን መጽሐፍ የሚያቀር ሰው ያንም ለባት ካገኘ ኮሜንት ላይ ያሳው ደስ ይለኛል የእውነት። እና ከዛ በኋላ እኔ ለትዳር ያለኝ የቤተሰቦቹን እኔ ማቅረብ እንዳለብኝ የሚሉትን መስማት እንዳለብኝ እሱን እስከወደድኩ ድረስ ብዙ ነገር እየተጋፈጥኩኝ ብዙ ይኖራል። ሺህ ጊዜ የፈለገ እንኳን እንደኔ አይነቱ አስቀያሚ ቀርቶ እንደናጸለ የመሰለውን እንኳ የሚሆን የባል ቤተሰብ ጥሩ አመላልካከት አይኖረውም። ግን እናንተ ከስነ ምግባር እንዳይጎላችሁ ለቤተሰብ በተለይ ለእናት ለአባት፣ ለእህት ወንድም፣ ለትንሹ ለትልቁ ከሆነ ትዳራችሁ ጸንቶ እስከ እርጅና ምንድን ነው የጋብቻ በልዩ ወዩ ሊሆኑ የሚባለው? ለዛም ደረጃ ተደርሳለች። የእናንተ ጽናት ነው የሚያስፈልገው እና ይሄ ነው ልንላችሁ የፈለግነው። እንግዲህ ለአጼ አስተያየቱን ስጡ። ብዙ ጊዜ አንዳንዴ እንደ ጨቃጨኳት ይሁን እንደ ተጨቃጨቁ በጣም አበዘሁባት ለራሷም ጊዜ አልሰጣት አልኩኝ እስክል ድረስ በጣም አውራታለሁ የውስጤን ማለት ነው። ሁለት ሰዓት ሊሆን ይችላል፣ ሶስት ሰዓት ሊሆን ይችላል። ቁጭ ብለን እናወራለን። ረጅም ሰዓት ማለት ነው። አትሰለቸኝም። እንደ እናት ነው የምትሰማኝ፣ እንደ ጓደኛ ነው የምትሰማኝ፣ እንደ ሁሉ ነገር ሆና ተረድታኝ ስሜቴን ታጫውተኛለች። እና ምክር በጣም ነው የምትመክረኝ። በጣም ብዙ መጥፎ ጊዜያትን ሳሳልፍ፣ በነዛ መጥፎ ጊዜያቶች እሷ ጋር እየተመካከርኩኝ ብዙ መጥፎ ቀናትን፣ ብዙ ጨለማ ጊዜያትን አሳልፍ ያለው በምክሯ ማለት ነው እና እኔ ምክሯን በጣም ስለምወደው ለእናንተ ደግሞ አካፍላችሁ ብዙ ትምህርት እንደምታገኙበት እርግጠኛ ስለሆንኩ ነው፣ ቤተሰቦች ይህን ቪዲዮ የምሰራው። ምክንያቱም ሁሉም ነገር አላፊ ነው አደለ? ይሄ በቃ ሌላው ሌላው ነገር ሁሉ የሚቀር ነገር ነው። ይሄ ግን በህይወታችን ውስጥ ሁሌም ልናስታውሰው የምንችለው፣ ሁሌም የሆነ ነገር ትቶልን የሚያልፍ ነገር ነው። እንደዚህ ምክርና ቁም ነገር ነገር ማለት ነው። ለሰዎች ጥሩ መሆን አሁን እንዳለችው አክስቴ ለሰዎች ጥሩ ስንሆን ራሳችንን የምንጠቀመው። ምክንያቱም የኛ ነገር ነው ተገልብጦ ወደኛው የሚመጣው ማለት ነው። እኛ መጥፎ ከሆንን መጥፎ ነገር ይደርስብናል። ለሰዎች እኛ ጥሩ ስንሆን ደግሞ ጥሩ ነገር ነው የምናገኘው። ሰው ደግሞ እንደሰጠነው ነገር ነው ምላሹን የሚሰጠን። ስለዚህ አሁን እኔ ከዛ ታሪክ ብዙ ነገር ተምሬያለሁ። ፍቅር አዎ፣ በጣም እኔ ከመጀመሪያው እንደው በነገሮች ላይ ነው አልተፈቃቀሩም ነበር። ለምንድን ነው ለፍቅሯ መስዋዕት የማትከፍለው እላለሁ። እውነቴን ነው። ፍቅር መስዋዕትነት የሚጠይቅ ፍቅር ለፍቅር ትራቢያለሽ፣ ለፍቅር ትራብ፣ ትዋረጃለሽ። ለፍቅር ባዶ እግርም ይካሄዳል። እውነቴን ነው። ባዶ እግር

አቶ ግርታይ ለው ግን እግዚአብሔር ብዙ የሚሆንን ነገር እኛ የምንፈልገውን መስጠት አቅቶት አይደለም፣ ስለማይጠቅመንም ስለሚሆን። እኔ አሁን የተረዳውት እድሜ እየበሰለ ሲሄድ ለካ እንደዚህ እንደዚህ እንደዚህ ያልሆነበት ምክንያቱ ለእኔ ጥቅም ስለሌለው፣ እኔን የሚጎዳኝ ስለሆነ፣ እኔን የሚያጠፋኝ ስለነበረ። ከአምላክ ሳትታረቅ መጥፋት ከባድ ነው፣ ሁለት ሞት ነው። ሴቶች ትዳር ስንይዝ እንበሳቆላለን። ይሄ ዛሬ የተነገረ አይደለም። ይሄ ዱሮ ነግራቸዋል። ትክክለኛ ታሪክ። አሁንም ምናልባት ጊዜ ካለሽ ነው። ጊዜ አለኝ እና ሰዓትሽ፣ ሰዓት በሰዓት ምንም ሰዓት የለውም። እነሱ ደስ የሚላቸው ምን መሰላችሁ? ሴቶች ትዳር ስንይዝ ራሳችን እንጥላለን፣ አንኳኳልም፣ አናበጥርም፣ አንለብስም፣ ምንም አን- ይናገራሉ የእምነት የሃይማኖት አባቶች በያሉበት ያወራሉ። እውነት ነው ይናገራሉ። እና አንዷ ምን አረገች? በሬዲዮ ነው በትክክለኛ የተነገረው በሰማንያ ስድስት ዓመተ ምህረት ምናምን አካባቢ የኢትዮጵያ ሬዲዮ ነው የዛ ጊዜ ያለው ስድስት ሰዓት ነው ሰባት ሰዓት እንደዛ ዜና ላይ ባሏ እየወጣ ያስቸግራታል። ተጋብተው ተቀምጠዋል። በቃ ሄዳ ሊያመሻ ሊመጣ ሊያመሻ ሊመጣ ምንም በቃ ዞር ብሏል፣ አለያት ይላል። እሺ ከዛ ምን ታረግልሻለች? ዝን ጥትልና ልክ የሱን መምጫ ሳትጠብቃ፣ የሱ መምጫ ሳትጠብቃ ተኳኩላ ተበጣጥረው ምን ብላ ቦርሷን ይዛ ልክ እሱ ወደ ቤት ሊገባ ሲል እሷ ቀጥታ ልትወጣ፣ ወዴት ነው እንዴ ነ የሆነ ቦታ ደርሼ ልመጣ ነው። ግብግብ ይገጥማሉ። የት እንደዚህ የሆነ የት ነው የምትሄጁ? ይላታል እንደ የሆነ ቦታ ደርሼ ልመጣ ነው። ጠብቀኛ ምን አንተ ሳምንቱ ተመጣ የለ ምናምን ስትለው፣ አትሄጂም። ከዛችን ጊዜ ጀምሮ ባለቤቴ ውጭ ይኸው ሳምንቱ ምናምን ብላ በዜና ውስጥ ነገሰ የሚገርም ነው በጣም እሷም እኮ እንግዲህ የቱም ልትሄድ አለም በቃ ለምን ብላ እንዴት ነበረ መሰላችሁ ቀጠሯች አንድ ቦታ ከተገናኘን እዛ ሰዓት እንደ ዛሬው ስልክ የለም ምን የለም በዛች ሰዓት እዛች ቦታ ትገናኛለሽ እንጂ እንደዚህ በስልክ ነና የተደረሽ ምናምን የለም በዛ ሰዓት ቀጣጥረሽ እንትን ትያለሽ የመጀመሪያ ቀን ስትተዋወቅ ዘንጠሽ ለሱ ደስ ይለዋል ብለሽ የለበሻትን ልብስ ለባልሽ፣ ከቆየሽ በኋላ ደግሞ ያችልበሽ የሆነ የምትፈጥረው ነገር አለች አይደለ? ሚገርም ነው የመጀመሪያ ስንተዋወቅ የለበስነውን ልብስ አለባበስ የሆነ ጊዜ ላይ መልስ ማስታወስ ማለት ነው። መልበስ መልበስ አቆይተሽ፣ በቃ ከዛ በኋላ አቆይተሽ ያ የመጀመሪያው የሆነ ቀን የተቀባሻትም። የዛሬ ልጆች ብዙ ነገር ያመጣሉ። አዎ ግን ብዙ ነገር ያመጣሉ ይባላል። ግን ፍቅረኛን መያዝ ላይ እና ጥሩ ትዳር የመመስረት ላይ ደካማ ነው ብዬ ነው ማስበው። እንደው እንደው ድሮ ይሻላል እንጂ ድክመት አለ። አሁን እኮ መሰለሽ የጓደኛ የቅናት መንፈስ በቃ ሰርጿል፣ በየሰው አይምሮ ውስጥ እና ያ ነው አሁን። ያ ከሌለም እንደዚህ አልሆነም። ከሌለ እኮ እንደዚህ ገዛላት እኮ ባሏ እንደዚህ ሆነ እንደዚህ ቀጥሮ ምናምን ሲባባሉ የዛን የጓደ አንቺ እንደ ቤትሽ ከማን ጋር እንደማወዳደራቸው ታውቂያለሽ ከቻይናዎች ጋር የቻይና ህጻናትን አይተሻል አይደል እንዴት ናቸው የቻይና ህፃናቶች? በጣም እናት እዛ ጋር ምግብ ያዘጋጀችውን ህፃኑ ልጅ የሶስት ዓመት ህፃን ምግብ ሲደረድር አይቻል፣ ሆኔ አ የኛ ጋር ልጆችም ገና በህፃናታቸው ከጠብቃሉ። ሶስት ዓመት ከሆነ ሄዳ እንግዲህ ይባላል፣ ያውቃል፣ የስራ ባህሪ ያውቃል። እንግዲህ ቤተሰቦች፣ ጨዋታችን በጣም እየሞቀ ስለሆነ በሌላ ቪዲዮ ብንቀጥለው ይሻላል። ራሱን ሀሳብ በሌላ ቪዲዮ እንቀጥለዋለን ማለት ነው። እስከዛው ሰላሙን ውደን ፓርት 1 ፓርት 2 ፓርት 3 ይቀጥላል ይቀጥላል።